ክበጣም ላይ የሚያሳዝን ዜና ሰማው ሊሊ ቪሎግ ሕይወቷ እንዳለፈ ሳየው፣ ፔጇ ውስጥ ገባ። ፎሎ እንደምታረገኝ አየውኝ ና መሴጅ ነገርም እንዳለ የሆነ ምልክት ነገር አሳየኝ። ክሊክ አርጌ ገባው፣ እሷ የጻፈችልኝ መሴጅ ነበረ፣ ወቷ ከማለፉ ከጥቂት ቀን በፊት እኔ ግን አላገኘውትም ነበረ። በጣም ያዘንኩት መሴጁን ሳነብና እንደዚህ ይላል ሰላም ወልያድ እኔ እንኳን ስንት ሰው እንደሚጽፍልኝ ሳነብ መልእክቴን እንደምታየው እየተጠራጠርኩኝ ነው ምጽፍል። ቲክቶክ ላይ ትንሽም ቢሆን እንቀሳቀሳለሁ፣ ግን እኔ ኮንታ የሚባል ሀገር ውስጥ ነው የምኖረው። ብዙ ሙያ ነበረኝ የምፈልገው መስራት አልቻልኩም። እናም ህይወት ተስፋ አስቆርጠኝ ነው። ልፋት ብቻ ሆነ ህይወቴ። እየደከምኩ ነው። እናም ሁለት ልጆች አሉኝ። ትቻቸው አረብ ሀገር ሊሄድ ነው ልጆቼ ግን ሁኔታቸው ያሳስበኛል። ጨንቆኝ እንደዛ ወሰንኩ። አዲስ አበባ ገብቼ እንኳን ማስታወቂያ ብሰራ ከልጆቼ ባልቀር ደስ ይለኝ ነበር። ከቻክ ቪዲዮቼን አይተህ ብናወራ ደስ ይለኛል እንደማገኘ ተስፋ አድርጋለሁ ይላል። በጣም ነው ያዘንኩት ይህንን መሴጅ ሳነብና ሕይወት ወደ ምን መስመር እንደምትመራ አናቅም። እኔም የሆነ ቁጭት ነገር አለ ውስጤ መሴጁን አይቼ በመልስላት ባወራት ብያሰብኩ፣ ግን ያው ፈጣሪ ያለው ነገር ነው ምንም ማድረግ አይቻልም። ግን ስቲ ልጆቿን መርዳት የምንችልበት ነገር ካለ እሱ አካባቢ ያላችሁ ሰዎች ፕሊስ የሆነ ነገር ማበርከት የምንችለው ነገር ካለ ወደ ቤተሰቦቿ መድረስ የምንችልበትን መንገድ ብታመቻችሁ ደስ ይለናል በጣም አዝኛለሁ እግዚአብሔር ነፍሷን በገነት ያኑረው ነው የምለው ከሌሊቱ ስምንት ሰዓት ነው እና ቲክቶክ ላይ እስክሮል እያደረኩኝ የሊያን ሞት ሰማሁ ብሎክ ስጀምር የጀመርኩት በእሷ ነበረ እሷን አያት ነበር እና በቃ ስሰማ ተነስቼ ልጆቼን አቀፍኳቸው ምናልባት በቃ ነገ

እኔ በዚህኛው ቅድሜ እንኳን መቼም በጣም ትጎንህ ታስፈልገኛለችና ሁሌም አብራኝ እንድትሆን እፈልጋለሁ። የሷ ደግሞ በጣም ትናንሽ ናቸው ልጆቹ። የሆነ ልጆቼን ይመስሉኛል። መሬን እኔን ነው የምትመስለኝና ደዛሬ መኖር አስታደኛ ዝም ብሎ የውሸት ህይወት የውሸት መሯሯጥ። የምንወዳቸው ልጆቻችን እንኳን በሆነ እድሜ ላይ እስኪደርሱ እርግጠኛ አይደለንም እንደምናድጋቸው። ማንም እንደሷ ለነሱ ሊሆን አይችልም። እግዚአብሔር ይመስገን በጸደገነት ያስገባው በጣም ነው።

ሰላም እና ጤና ከእናንተም ከኔም ጋር ይሁን እያልኩኝ የዛሬ ፕሮግራም እንጀምራለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የማለዳ ኢንተርቴንመንት ቤተሰቦች እንዴት እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ጋር ሁሉም ሰላም እንደሆነ ተስፋ አደርጋለሁ። ዛሬ በአዳዲስ ቪዲዮዎች መጥቻለሁ። በዛሬ ቪዲዮዎችም ሳምንቱን እንዴት አለፈ? ቅዳሜ ማደር ሳምንቱ እንዴት ነበር ልንል መጣሁኝ። ሳምንታችሁ እንዴት አለፈ? ምንስ አዳዲስ ነገሮች አሉ? እኛ ጋስ ምን አዲስ ነገር አለ የሚለውን አብረን እንድናይ በአክብሮት መጥቻለሁ። ሁላችሁም ለዚህ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁኝ ትቆዩ ዘንድ በአክብሮት ጠይቃለሁ። ቤት ኔን ከማለዳ የተደምት መልካም ሁሉ ከእናንተ ጋር ይሁን። እንግዲህ ድምፅ ላይ ረብሻችሁ ይችላል። በጣም ይቅርታ ከወዲሁ እጠይቃለሁኝ። አብራችሁን ቆዩ። ተመልሰናል ሁላችሁም ላይክ እንዳደረጋችሁ ተስፋ አደርጋለሁ። እንግዲህ በዚህ ሳምንት ምን አዲስ ነገሮች ነበሩ? ምን ይሰራል ይሆናል? እንግዲህ በዚህ ሳምንት በጣም አነጋጋሪ የነበረው ጉዳይ እንግዲህ፣ ሁላችንም እንደምናውቀው በጣም ሁላችንም ልብ የሰበረ ሁላችንም እያሳዘነ አንድ ጉዳይ ነበረ ሁላችንንም መኖር ለዚህ ነው ወይ ያልንበት በጣም የሚያሳዝን ሳምንት ነበረ። ይህም አንዲት ቲክታከር በጣም የ የኑሮ ስታይሏን የምታሳይ የህይወት ስታይሏን የምታሳይ ባላት ነገር ህዝብን አብሶ ሴቶችን፣ እናቶችን ቤት ቁጭ ብለው ልጆች የሚያሳድጉ እናቶችን ሞቲቬት የምታደርግ እናት አንዲት እህታችንን በህይወት አጥተናል። ይህም ቲክታክ ላይ አብሶ ለሚኖር ሰው ወይም ቲክታክ ላይ ላለ ሰው ትንሽ ግር የሚል ወይም ዱብዳ የሆነ ነው። እንግዲህ ትላንት ሲዘምር አምላኩ ሲያመሰግን ያያችሁት ሰው ደግሞ ዛሬ በዚህ ልክ ደግሞ ህይወቱ ተቀጥፎ ስታዩ በጣም ያሟል እና ትንሽ ልብ የሚነካ ታሪክ የሷ ታሪክ ነበረ። እንግዲህ እቺ ቲክታከር ሊሊ ብሎግ በሚል ነው የምትታወቀው። ሊሊ ብሎግ እንግዲህ ለሊት ተነስታ ከልጆቿ ከምታሳልፈው የምታሳልፈው ለልጆቿ የምታሳልፈው የምንጠቀምባቸው ነገር እንዲሁም ከልጆቿ ጋርም ታሳልፈው ህይወት የትዳሯ፣ የስራዋ ብዙ ነገሮችን የምታካፍለን ድንቅ እህት ነበረች። እንግዲህ ወደ ስራ በወጣችበት አጋጣሚ በመኪና አደጋ ህይወት አልፏል። እና የዚህም እንግዲህ በቅርብ ትውስታችን ሚዲያ ኤሌክትሮኒክስ ለዚህ ችታችን ስጦታ አበርክቶ ነበር፣ የፍሪጅ በዚህም በድምፃዊ ቦሮኒካ አዳነ አማካኝነት እንግዲህ ይህንን ስጦታ ተበርክቶላት ነበረ። ብዙ ሰው ብዙ እናቶችን ያስደነገጠ ብዙ ሰዎችንም ያስደነገጠ ነበረ የሌሊ ብሎክ አሟሟት ማለት ነው። እኛም እንደ እናት እኔም ነገ ለካ ቋሚ አይደለሁም ለካ ተሰባሪ ነኝ። የልጆቻችን ምንም ብትሳሳላቸው ምንም የተረስ የተለየ ህይወት ብንፈጥርላቸው የተለየ ህይወት ብናስብላቸው ግን ለካ አይሆንም። ለካ ተሳስተናል። ብዙ ነገር ብቻ ያስብላሉና እግዚአብሔር እንግዲህ ነፍስሽን በደጋጎች ጎን እያሳርፍልን ለማለት እንወዳለን። አሁን አሁን ወደ ሌላኛው ስናልፍ ደግሞ አሁን አሁን ጥሩ አፍቃሪ ማግኘት ወይም በትዳር ህይወት ራሱ ጥሩ ባል ወይም ጥሩ ሚስት ሆኖ መገኘት እንደ ጽድቅ የሚታይበት ጊዜ ላይ ያለ ነው እና በዚህም እንግዲህ በቅርቡ በህይወት ያጣናት የዘማሪት የፕሮቴስታንት ዘማሪት የምስራች ጉዳይ እንግዲህ እጮኛዋ ኪሩን ከመጀመሪያው ሲሰበሰብ ጀምሮ ላላችሁ ሰዎች ይበል የሚያሰኝ ነው እና ምን አይነት ልብ ነው ያለው? ከመጀመሪያው በከሳችበት፣ በወደቀችበት፣ በጠቆረችበት ነገን በማታስብበት ጊዜ ሲያስታመማት የቆየ ድንቅ ወጣት ነውና እና እንዲሁም ለእንግዲህ ቤተሰቦቿ እየሰሙት ልክ ወደ ታይላንድ በምትሄዱበት ሰዓት እንደሆነ በተለያየ ጊዜ እነግሯልና ግን ከዛ በፊት የነበሩት አንድ ዓመታትን ምናክል ጎበዝ ምናክል ጠንካራ ሆኖ ብቻውን ካንሰርን እየታገለ እንደሆነ ከእሷ ጋር ያየንበትም ያወቅንበትም ወቅት ነበረና፣ በዛም ብዙ ሴቶች ብዙ ወጣቶች ወንዶች፣ እናቶች እንደዚህ አይነት ፍቅር አለው ወይ የእውነትም ድንቅ አፍቃሪ ነው እያለን ነበር። እየመሰከርንላትም ነበረ። አሁንም እመሰክራለሁ እኔ ምክንያቱም በዚህ ልክ ዋጋ የሚከፍላለው ወይ መክሳታችሁ መጥቆራችሁ። ትዳር እኮ በፊት ያወኳት አይደለችም፣ ትዳር ከገባው በኋላ ተለየችብኝ ተብሎ የሚፈታበት ጊዜ ላይ ነው ያለ ነው እና በምንስ አይነት የሚለው ትንሽ ግራ ስላጋባኝ ነው እና እንግዲህ፣ ከመሞቷ በኋላ በጣም ብዙ አነጋጋሪ ጉዳዮች እየመጡ ይገኛሉ። ይህም ጉዳዮች እንግዲህ ለመጀመሪያ ጊዜ ክርስቲያን ቲዩብ ገብታችሁ ማየት ትችላላችሁ። ኪርቤል የሰጠውን ኢንተርቪው ካያችሁት፣ ልክ በሰልስ ቷለት ስለብር አወሩኝ አለ። በጣም ነበር ያዛንኩት ኔ ምክንያቱም እንዴት እናት፣ እንዴት የሆነ የቤተሰብ አካላችሁ የሞተውበት ሰው የቤተሰብ አካላችሁን አዘን ለመጽናናት በጣም ገና ናቸው። አይደለም፣ ገና ነው፣ ገና ነው፣ በቃ ገና ነው። በምንም መለኪያ ወደዛኛው ሙድ ልታመጡታቸው በጣም ገና ነው፣ እና እንዴት በምን ሁኔታ ሆኖ ነው ወደ ብር ሂሳብ ልንገባ የቻል ነው የሚለው ትንሽ ለእኔ ግራ አቃብቶኛል። ምክንያቱም እንደ እናትም እንደትም እና ያ ነገር ትንሽ እሱንም ከፍቶታል። ያስከፋልም ኦፍኮርስ በጣም ያስከፋልም። ምክንያቱም ያስከፋልም ስላቸው ያስከፋል ዋጋ የከፈላችሁበት ከዓመት በላይ ስታስታሙሙት የነበራችሁ ሰው አታችሁ በሶስተኛው ቀን የእሷ ቤተሰቦች ስለ ብር ሲያወሩ በጣም ይከብዳል። እና ያው የማይመለስ ያለበት የማልሻለው ወይ ከዛ በኋላ ግን እውነት ለመናገር በጣም አዝኜ ነው ከአርባ ምንጭ የመጣሁት ብለዋል። እሱም እውነት ለመናገር እኛም ለሰማ ነው እኔ ለሰማሁት አዝኛለሁ። እኔም ለሰማሁት አዝኛለሁ። ምክንያቱም የሰው ልጅ የጠፋው ነብስ ነው፣ ሰው ነው የሞተው። ያኖ ሊሰማን የሚገባው አምላክ ነውና እሱ ትንሽ ግራ አጋብቶኛል ልላችሁ ነው። ከዛም ደግሞ እንግዲህ በአንድ ዩቲዩብ ቻናል ቤተሰቦቿ የሰጡት ቀለመ ጠየቅና እሱ የሰጠው ምላሽ ሲሰማ ደግሞ በጣም ያዘንኩት አንድ ነገር ልበል በዚህ ላይ የእርዳታ ብር ወይም እርዳታ የሚሰበስብላቸው ሰዎች ተሰብስቦ ሲታከሙ ኦፍኮርስ የራሳቸው ነው፣ በቃ ይሁን ከኪሳቸው እንደመጣ አይነት ነገር ነው የሚያስቡት። እና ለሚናገሩት ነገር ጥንቃቄ ያስፈልጋል ባይ ነኝ። ምክንያቱም እያንዳንዱ ነገር ስትናገር በጥንቃቄ መሆን አለበት። ለምን የሰጠው አካል ሌላ አቅራሚ ውስጥ እንዳይሆን። ነው ማለት ነው። ይህም ያልኩት በ ከምን አንጻር ነው መሰላችሁ። የምስራችን እናት እያንዳንዱ ነገር ሲያብራሩ ወይም እያንዳንዱ የጠቀሰቻቸው ሰዎች ለምሳሌ ዘማሪ ሳቅ ከነባለቤቱ ኪሩቤል በራሱ ሲያብሩ ስንት ዋጋ የከፈሉ እነሱ በሌሉበት ስንት ነገር ያደረጉ በመጨረሻ ሰዓት ነው የተነገራቸው የልጃቸው ህመምን እንደነበረ የት እንደምትሄድ ለክምና የዚህን አክል ሁሉንም ነገር ህመሙን ያላቸውን ነገር ተሸክሙ እየተቀመጡ ሰዎች ናቸው። እና ሲሆን ሲሆን ብሎታል ኪሩቤል ሲሆን ሲሆን፣ እግዚአብሔር ይስጥክ ለከፈልከው ነገር ቢባል ምን ለእነሱ ብዬ አይደለም የሚያደርጉት ለእግዚአብሔር ብዬ ነው ብሏል። አይደለም ሲሆን ሲሆን፣ እግዚአብሔር ይስጥክ ቢባል ሳይሆን ሳይሆን መጠየቅ ካለበት ደግሞ በሰልስት በሶስተኛው ቀን ጊዜው አይደለም ነበረ ያለው እና እንዴት አያችሁት? እንዴት ነው? በጣም ኮመንቶችን ለማንበብ ሞከርኩኝ። በብዙ ማለት ነው፣ በብዙ ከኪሩቤል ጎን ነው። ኦፍኮርስ እኔም ከኪሩቤል ጎን ነኝ። ለምን ከብር በላይ የሆነችን ነፍስን የጠፋችሁ እዛ ጋር ዛሬ ከሚነሱ ቁሳቁሶች በላይ እና ከዛ ደግሞ ያስደነገጠኝ ነገር ልንከራችሁ፣ እሳቸው ስለ ልብስ ስለ ስልክ፣ እሱ ስለለበሰው ልብስ ነው ያስጨነቃቸው። ከዘጠኝ መቶ ሺህ በላይ የእናትየው አካውንት ቁጭ ብሎ ቤት የተሰራበት እሱም እኮ የህዝብ ገንዘብ ነው። አንዳንዴ ግራ የሚያጋባ ይሆናል። የሰውን ልጅ መስበር ከፈለግን መስበር እንችላለን። ግን የምንሰብርበት መንገድ ምንድን ነው? አንዳንድ እርዳታ ላይ ሰው ሲወጣ ሰው ሞቶ የሚያገኘውን ብር ታጌታጎ የሚንቀሳቀሰዋል ታውቃለች ስላለውበት ነው እዛው ለዛው እርዳታው ቦታ ላይ ስለነበርኩኝ አውቃለሁ ክለቱም እኔም ደርሶብኛል የገዛ ልጇን ለመቅደል ወስዳ ገላ ብር የተከፋፈለች እናትን አውቃለሁ ሶ ስለዚህ እነሱ ሚዲያ ላይ ወተው ያንንም ተንበቅቆ ወንድ ልጅ ሲለምን የተሰበሰበ ብር እሱ ነው እንግዲህ፣ ሲለምን የነበረ እሱ እነሱን፣ እኒሰቅ ናቸው ሲያስተባብሉ ነው የተሰበሰበ ብር እንግዲህ። ታርጌት ታድርገው ቤትን እዛ ታይላንድ እያለች ቤትን የሚያክል ነገር ተሰርቶበት ለሱ በስጦታ የተሰጠው ስልክና ልብስ አሳሳቢ ነው እያለ ነው። ያውም ታይላንድ ላይ ልብስ ስንት ነው? ታይላንድ የምትሄዱ ሰዎች እንግዲህ ታውቅ ትነግሮናላችሁ። እኔ አንዳንዴ ግራ ግብት ብሎኛል። ከጠፋው ነብስ ይልቅ እየጠፋው ብር በጣም የሚያንገበግባችሁ ሰዎች ያውም በእርዳታ የመጣ እና የሰውን ልብ ባትሰብሩ። አሁን ይሄ ልጅ ዳግመኛ ህይወት ይኖራል? ዳግመኛ ሰውነት ይኖረዋል? ዳግመኛ ለፍቅር መስዋዕት ፍቅር አለ ብሎ ያምናል፣ ለፍቅር መስዋዕት ይከፍላል። ከባድ ነው። ከባድ ነው። እግዚአብሔር ማስተዋሉን ይስጠን ለማለት እወዳለሁ። ይሄ ነገር ትንሽ ግራ የሚያጋባ ነው። እባካችሁ እናስብበት፣ እናስተውል ለማለት እወዳለሁኝ ማለት ነው እንግዲህ በጣም በተደጋጋሚ ብዙ ብዙ ብዙ ጉዳዮች ሲነሱበትም ሲንሸራሸሩበትም የነበረው ጉዳይ እንግዲህ የገለቴ ቡርቃና የባለቤቷ ጉዳይ ትንሽ አሁን ሙዚክ ኩኩብ ያለ ሁኔታ ላይ ነው ያለ። ነው እንግዲህ እንዴት ነው የሚለው ወደፊት አብረን የምናየው ይሆናል። እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ ጥቆይ ዘንፋት ቦታ እጠይቃለሁ። ቤቲ ነኝ ከማለዳ ኢንተርቴይመንት። መልካሙን ሁሉ ከኔ ከናንተም ጋር ይሁን።